ምነዳምነውሁጊዜ የፎከራው ሁልጊዜ ዛቻ ሁልጊዜ ልቀቁልን ልቀቁልን ነው። እንግዲህ ገዳሙን መነኮሳቱ ለቀው እነሱ ገብተው ሊቀድሱበት ሆኑ። የእነሱ ጥበቃ መላላት ባመጣው ችግር ቅርታ መጠየቅስ አልነበረባቸውም? ሁላችንም ስለ ሃይማኖታችን እናልቅስ። አየሁ ስልክ ክፉ ሆነብኝ። ዛሬ አየሁ ተመለከቱ። አባቶቼ ገዳም ዘግተው ለእኛ ባለቀሱ 22 ዓመት 15 እነርሱም የሥጋ ሞትን መርጠው አንዴ ለአምላካቸው ራሳቸውን አሳልፈው ሰጥተው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምናላችሁ፣ እንደምንስቆያችሁ እኔ አለሁ፣ እግዚአብሔር ይመስገን። በያላችሁ በሰላም በክርስቶስ ይዛላችሁ። የወደዳችሁ ውድ ቤተሰቦቻችን ድጋሚ በአዳዲስ መረጃዎች ተመልሼ መጥቻለሁ። እጅግ የሚያሳዝን መረጃዎች ነው የማስደምጣችሁ በአሁኑ ማለት ነው ውድ ኦርቶዶክሳውያን ያማል ስልኬ ጥላት ሆነብኝ። ዛሬ አለ ሄዶ ወንድማችን እግዚአብሔር ይፍረድ ከሞቱ አሟሟታቸው እጅግ የከፋ እንደሆነ አይቶ ወንድማችን አዝኗል፣ በጣም አልቅሷል፣ አንብቷል። እውነት እላቸዋለሁ በጣም የሚያሳዝን ነገር ነው። በዝቋላ ገዳም በአቡነ ገብረ መንፈስ ቅዱስ ገዳም በካህናቱ ላይ የተፈጸመው ግድያ፣ እውነት እላቸዋለሁ ሊቃነ ጳጳሳቱ ጋር ተቀርጾ የወጣ ቪዲዮ አለ። ብዙዎችን አነጋግረዋል ይህ ቪዲዮ። እናንተ ቪዲዮ አይታቸው የራሳቸውን ሀሳብ የምትሰጡበት ይሆናል። ከገዳሙ ድምፅ ያሰሙ አባት ተገኝተዋል። ሌሎችም የምእመናን ድምጾች አሉ። ሁላችሁም የመረጃ ሼር እያደረጋችሁ ለመላው ኦርቶዶክሳውያን ጋር እንዲደርስ ትም ጠይቃችኋለሁ። ኦርቶዶክሳውያን፣ በዚህ ጉዳይ አሁንም ዝም ልንል አይገባም። ቅድምም እንዳልኳቸው የታፈኑ አባቶቻችን አሉ። እነሱም እስከሚፈቱን ድረስ ቀጣይ የሆነ ፍትሕ ማግኘት ስላለብን ድምፃችንን ልናሰማ ይገባል። ኦርቶዶክሳውያን፣ ቀጥታ ወደ መረጃው እንሄዳለን። ተከታተሉኝ አሁን እብኝ ዛሬ አየሁ። ተመለከቱ አባቶቼ፣ ገዳም ዘግተው ለኛ ሁለት 22 አመት አስራ አምስት አመት ሰላሳ አመት በዘጉ አባቶቻችን አይናቸው ፈርጦ ጭቅናታቸው ፈርሶ አየሁ። በምን አይነት ሁኔታ ውስጥ አባቶች እንደሞተው አየሁ። እግዚአብሔር በቃ አባቶቻችን ከሌሉ እኛ በምንድን ነው የምንጸልየው? ገዳማውያን ከሌሉ በምንድን ነው የምንበረታው? ለማን ነው አቤት የሚባለው? እግዚአብሔር ሆይ በቃችሁ በለ። የገዳም አባቶችን እባክህ የገዳም አባቶችን ደም አስበህ ማረን። እግዚአብሔር ሆይ በቸርነት ቅረበን። ወደ ማንም የምንጮኸበት የለንም። ወደ አንተ ነው የምንጮኸው። መኖር አቃተን፣ መኖር ደከመን። ሸሽተንም መኖር አንቻልም። እግዚአብሔር ቤት አስተታደግ አባቶችን አንተጠብቅ። ላይናገሩ አባቶቻችን ዝም አሉ። እድሜያቸውን ሁሉ የሰጧት ቤተክርስቲያን ዛሬ ፊት ነሳቻችሁ። አባቶቻችን አይናቸው መርጦ የሞቱበትን አየሁ። አይገባትም ሀገር ለሰራችሁ። ያው እንዳያችሁት ወንድማችን ቴዶ አልቻለም አልቻለም። ቪዲዮውን ብታዩት እናንተም አትችሉም። እውነት እላችኋለሁ። በቃ እንባ ነው የሚተናነቃቸው፣ ሆድ ነው የሚበሳቸው። በቃ መኖር ራሱ ያስጠላቸዋል። እንደዚህ ያለ ድርጊት ምንም ባላጠፉ አባቶች ለእኛ ዋሻ ዘግተው በጸለዩ ይህ ሁሉ ግፍና የሁሉ መከራ መቀበላቸው በጣም ያሳዝናል። እግዚአብሔርን ከሞቱ አማሞታቸው በጣም የከፋ ነው። አይናቸውን ጭምር አውጥተው ገደል ስንት ከቷቸው ስንትና ስንት ሰዓት ተፈልገው እንደተገኙ ከገዳሙ ያሉ ምእመናን ገልጿል። ያማል፣ እግዚአብሔርን በጣም ያሳዝናል። ቪዲዮውን ዩቲዩብ ቢፈቅድ ኖሮ ባሳያችሁ ኖሮ አብረን ብናለቅስ ኖሮ እውነት እንዴት ደስ ባለን እግዚአብሔር። ዩቲዩብ ኮሚኒቲ ጋይድ ላይን ስለሚጥስ እንደዚህ ያሉ ቪዲዮዎች ዩቲዩብ ላይ መስቀል አይቻልም። ለዛ ነው ወንድማችንም ቴዶ በትንሽዬ በጥቂቱ እያሳየን የነበረው ማለት ነው። እውነት በጣም የሚያም ነገር ነው። እግዚአብሔርን እግዚአብሔር ይፍረት። ሌላ ምንም የሚለው ነገር የለኝም ምነው ወዳጄ ምን ነው ያነያነው? መስቀል ላይ ሆኖ ተውኪ የኛው ቪዲዮ እንዳያችሁት። ይህም ቪዲዮ ለማስረዳት ብዙ አይጠብቅብኝም፣ ግልጽ ነው። ይው በጽሁፍም ታግ ተደርጎላቸዋል። ትክክለኛ አባት፣ የበቁ አባት ሲሆኑ ይታያቸዋል እንደዚህ በግልጽ ማለት ነው። እና አባታችን፣ በረከታችሁ ይደርብን። ሌላ ምን ይባላል እንግዲህ። ሁልጊዜ ፉከራው፣ ሁልጊዜ ዛቻው፣ ሁልጊዜ ልቀቁልን ነው ልቀቁልን ነው የሚሉ እንግዲህ። ገዳሙን መነኮሳቱ ለቀው እነሱ ገብተው ሊቀድሱበት ይሆን ሊያስተምሩበት ይሆን ሊያቆርቡበት ይሆን አይገባኝም። ለፍተው ወጥተው ወርደው በላባቸው ያፈሩትን አጋዥ የሌላቸውን ደጋፊ የሌላቸውን ገዳሙን አራቁተውል አዝመራቸውን ወስደውባቸዋል። አንዳንድ ጊዜ ሰው ጠላት በሆነ ነገር ይገላል፣ ገሎ ትቶ ይሄዳል። አስከሬናቸው እንኳ በእውነቱ ለመናገር ተለቃቅሞ እንዲቀበር ነው ይሆናል መሳሪያ ከያዘ ሰው ከመሳሪያ ከያዘ ሰው ጋር እንኳን ሰው ቢታገል ተኩሶብኝ ነው ምናምን ይባላል። መስቀል ከያዘ፣ ይህንን ከያዘ፣ መቁጠሪያ ከያዘ፣ ቆብ ካደረገ፣ ቀሚስ ከለበሰ ከደካማ በጣም ከመገደላቸውን በላይ ደግሞ የሚቆጨውና የሚጸጽተው የሚያንገበግበው ደግሞ ልክ እንደ ክፉ ሰሪ፣ እንደ ክፉ አድራጊ፣ እንደ ወንጀለኛ በጥይት ተደብድበው የጥይት ወንፈል ያለባቸው ይመስል ሰው ባይሰማኝ ባለስልጣኖች ባይሰሙኝ ይግባይ ለክርስቶስ ላለሁኝ ይላሉ እኛ ይግባይ ለክርስቶስ ከማለት በስተቀር ቅድመ ማስጠንቀቂያውንም እኮ ሁል ጊዜ ደወል እንደውላለን እኮ አቤቱታውን ያላቀረብንበት ከመንግስት ጋር ያልተነጋገርንበት ያልተወያየንበት መድረክ የለም ነገር ግን ከተናገርናቸው ነገሮች ሁሉ አንዱም ተፈጻሚ አይደለም በተናገርን ሰዓት በተናገርን ቁጥር ግን እንደለም የሚይዛቸው አካላት ያሉ ይመስለኛል። በተናገርን ቁጥር የሚበሳጩ ሰዎችም ያሉ ይመስለኛል። ይሄ ገዳም እንዲህ ያለ ጥቃት ሊደርስበት፣ እንዲህ አዳን ነው ሲባል ሰምተን አናውቅም። ይሄ ገዳም በእንዲህ ዛሬም ደግም ይናገራለው። ትኩረት ለዝቋላ አቦ ገዳም ትኩረት በዝቋላ አቦ ገዳም ለሚገኙ መነኮሳትና አባቶች ይህንም ቪዲዮ አቅም ስጡት። ካለበዛ እኔም አለመቻችሁ ሰዎች አንፎሎና ብሎክ አድርጉ። በዚህ ቻማናዊት ቤተ ክርስቲያን በሆነቿ በማኅተባችን ከመጣችሁ እመቤቴ ነው ምላችሁ። ሞት አያስፈራኝም፣ ሥቃይ አያስፈራኝም፣ መታሰር መገረፍ አያስፈራኝም። አሁንም ትኩረት እንድሰጡ ትፈልጋለሁ። አብሶ ደግሞ ለደብረ ዘይት ሀገረ ስብከት ለብፁዕ አባታችን ለአቡነ ጎርጎሪዎስ እንድታደርሱልኝ ነው የምፈልገው። ለቤተ ክርስቲያናችን ለገዳማችን ወታደር መሆን ካለብን ዛሬ ወታደር ለመሆን እኔ ዝግጁ ነኝ። ቤተ ክርስቲያኔን ለመጠበቅ ቤተ ክርስቲያኔ ላይ ተገኝቼ መነኮሳቱን ቤተ ክርስቲያኔን ለመጠበቅ እኔ ዛሬ ዝግጁ ነኝ። ስለዚህ ለብፁዕ አባታችን በረከታቸው ይደርብን እንደ ልጅነትኛ ለመታዘዝ ዝግጁ ነን። ዝግጁንን አባታችን ይዘዙን። ስለዚህ ትኩረት ይፈልጋል። በአመት ዓመት መነኮሳት መደብደብ፣ መገደል፣ መታሰር፣ መታፈን የለባቸውም። እየሰማን ነው ዜናውን ገዳሙን የማጥፋት ፕሮጀክትን ያላቸው በእኛ ዘመን ደግሞ ይህ ነገር አይሆንም፣ አይቻልም። እንደው አርዳችሁ አርዳችሁ ገላችሁ ካልጨረሳችሁን በስተቀር በእኛ ዘመን ቤተ ክርስቲያንን ገዳምን ማጥፋት አትችሉ። ይህን ላረጋግጥላችሁ እወዳለሁ። ሁሉም መነኮሳት ካራ እያስፈረድን ደም እየወረደ ይሄው፣ ከመቅደሱ ቀድሶ ሳይወጣ መነኩሴው ታረደ። አይ ምን ነው አባቶቻቸው ስቃያቸው በዛ ምን ይሁን ግፋቸው ምንም አበው መናንያን፣ አበው መነኮሳት ኢትዮጵያ ሀገራችን በጸሎት አግዘው እዚህ ያደረሷት በትቢት አይደለም በጥጋብ አይደለም ጋሻ አላነሱም ተዋግተው አይደለም። ምሳቸው ቅዳሴ ቁርሳቸው ሰዓታት መክሰስ ራታቸው፣ የጸሎት ሰዓት ናት ጋሻ መከታቸው፣ ድንግል ማርያም ናት ህያው ነች ነፍሳቸው። አምላክ የመረጣት የኔ ዘመን ትውልድ በተሸበረ ልብ ቀድሞ እየተገኘ ቀድሞ ካዛውንቱ ዛሬ ኖረ ቢባል አርባ ወይም ስልሳ አምሳ ነው አመቱ። አንተ ሰነፍ ወጣት የት ጋር ነኝ በልና ህሊናህን መዝን በራስ ተጠየቅ፣ ከእግር ሶረርቀ በአባቶ የተመረቅ ያልያ ግን ወዳጄ በበቁ አባ አቶች መሳቅ መሳለቁ ቢመስል እርድና ከእነሱ ቀድመህ ትጠራለህና ያንተ እግር ጉዞ እያሰፋህ ወደ ስኬት እንደሚያደርስ ያኔ አተጋበዝ ን በእጁ ተፈጥረ ፈጣሪ ለመክደስ ማምለጫ ቢመስልህ ማተብ ጥሶ ከመቅደስ መኮብለል ብዙ ድንጋይ አለ አቅጣጫውን ሳቅ በሰውም ይንከባለል። አየህ ንጹህ የጸዳ ወርቅ በእሳት በውሀ ብዙ ተፈትኖ ነጸብራቅ ይመስላል። ብልህ ከታላቁ ትትና ይማራል ትትና ይማራል ፍቅርን ይወርሳል። የበቆ አባቶች አመድ ለብሰው ማቅነስን ሰው ጸልየዋል አገር እንድታደግ ፍቅር እንዲሰፋ። ይሄው በእኛ ዘመን እንኳን እርገትና ወጥቶ መግባት ከፋ በተገላቢጦሽ ባሉ መነኮሳት ካራ እያስፈረድን ደም እየወረደ ይሄው ከመቅደሱ ቀድሶ ሳይወጣ መነኩሴው ታረደ። አይሄኛን ጊዜ አይሄኛን ዘመን ከበብቆ አባቶች ስንት መማር ስንችል ስንት ማወቅ ስንችል ደም እየተራጨን ሰፊው አስመን ባጭሩ ተቀጨን። ብቻ ግን ብቻ ግን የፈጣሪ ጥሪው በድንገት ነውና ራስህን አንጻ ተገዛጋጅ ቁምና የአንተን መገለጫ ማህተብ አድርግና። በስቃይ ላይ ያሉ አባቶቻችንን በቃ ይበላቸው ስቃይ አይቅመሱ በረፍት ጊዜያቸው። እኛንም ይማረን ይቅርም ይበለን በንጹ ልቦና በንጹ አይምሮ በቤቱ ያኑረን። በስቃይ ላይ ያሉ አባቶቻችንን በቃ ይበላቸው፣ የሞቱንም ደግሞ በመንግሥተ ሰማያት እሱ ያስባቸው። ሰላም አግናል የእውነት የሚፈርድ። አንቺ የደም መሬት የሆን ሽብን ሲኦል የሚሰቃይብሽ የሚሞተው በዝቷል። አንቺ ዝቋላው ሆይ ደም ያረሰረሰሽ ያለፈው ሳይጠፋ አሁንም አረካሽ። አባቶች ታፈኑ፣ መናኞች አለፉ፣ እንደ ዶፉ ዝናብ ወርደውም ረገፉ። መናኙ እኮ ሞተ በግፍ ተጨፍልቆ አባቶችን ፈጀ ላገሪቱ ታጥቆ ግፍን ተለማምር የለው መጨረሻ ጭራሽ ዞሮ መጥቶ ረሸነን በዋሻ። ሰው የቀለለብሽ እንደ ቅንጣት ቅጠል ሰሚኮ አተናል ወዴታቤት ንበል የጸሎት የምሕላው ምላሽ እንዲህ ከሆነማ ዝቋላ ወይ አንቺ የደም ምድር አልኩሽ አኬል ዳማ ፍርድን ሊያስተካክል አይመጣም ወይ ከላይ እያለን እና እንጋጠጣለን ሁሌ ወደ ሰማይ ምድራዊ ዳኛተን የእውነት የሚፈርድ ግፍ በደልን የሚያይ የእውነት የሚፈርድ ግፍ በደልን የሚያይ። ተዋናይ ሰለሞን ሙሄኔ የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ተከታይ ነው። ተዋናይ ዳዊት አባት ይባላለሁ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ ነው። እኛ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን እምነት ተከታዮች ነው። የእግዚአብሔርን ልጅነት የሰጠችኝን ቅድስት ቤተ ክርስቲያን ለመጠበቅ ተዘጋጅቻለሁ። እየተሰራ ያለውን ሴራ አጥብቄ እቃወማለሁ። በአርባ እና በሰማንያ ቀናችን የስላሴ ልጅነት ያገኘንባት በስነ ምግባር ያደግንባት ሰውን ማክበር ሀገርን መውደድ የተማርንባት ቅድስት ቤተ ክርስቲያናችን ዛሬ ፈተና ላይ ናት። ስለሆነም ቅዱስ ሲኖዶስ ብፁዋን አባቶቻችን ባስተላለፉልን መመሪያ መሰረት እግዚአብሔርን እንለምናለን፣ እንጠይቃለን። ለሀገራችን ለቤተ ክርስቲያናችን ሰላምና አንድነትን እንዲያመጣለን እንለምናለን። የቅዱስ ሲኖዶሱንና እና የብፁዋን አባቶቻችንን ድምፅ ብቻ እንስማ። መንግስትም የቤተ ክርስቲያናችንን ደህንነት የማስጠበቅ ግዴታውን እንዲወጣ እንጠይቃለን። እኛም የአባቶቻችን ልጆች ነን፣ እኛም ልጆቿ ችልተኝነቱ ይብቃና ነቅተን ቤተ ክርስቲያናችንን እንጠብቅ የቀደሙ አባቶችና እናቶችን መንገድ በጽናት ትከተላለሁ እግዚአብሔር አምላክ ኢትዮጵያ ሀገራችንን ሰላም ያደርግልን ተዋህዶነታችንን ያጽናለን አሜን ሁላችንም ስለ ሃይማኖታችን እናልቅስ ሀገርን ከዘመን ዘመን ያሻገረች ቤተ ክርስቲያን ክብሯንና ልዕልናዋን መንግሥት እንዲጠብቅልን ጠይቃለሁ ዝቋላ ምድር ላይ ጩኸት በረከተ ነዋሪውን አናውቅ። ያ ምስኪን ያ መናኝ የእግዚር ድሃ ሞተ። ንቋት ነበር ይችን ብኩን ከንቱ አለ፣ ከክፋቷ ከኩይ ግብሯ ከሷ የሚሻው አንዳች የለም። ምዋጋለው ይቻለም፣ ግን ከርሱ ጋር መንናለች ከበአቱ ዋሻ ደጃፍ መውጊያ ቀስቷን ጦሯን ይዛ ገድማለች። ይሄው ይኸው የመናኙን መንፈስ ፍሬ ዕለትነት ትነጥቃለች። ተው ዝማትበል፣ ተው ዝማትበል፣ የምስኪኑን እንባ አብስ፣ የሟች ልሽክን ደም ተበቀል። ተው ዝማትበል፣ አንተን ሽቶ የመጣውን ስለ ፍቅር የሞተውን ያንን ምስኪን ችላ አትበል። ተው ፈጣሪ ዝማትበል።

ስለዚህ ዝቋላ አባቶች ዝም አንልም፣ ስለተገደሉት አባቶች ዝም አንልም፣ ስለታፈኑት አባቶች ዝም አንልም። ዝም አይልም፣ ሰምቶ ዝም አይልም፣ ሰምቶ ዝም አይልም፣ ሰምቶ ዝም አይልም፣ ዝም አይልም፣ ዝም አይልም። ቸሩ መድኃኔዓለም ሰምቶ ዝም አይልም። ልጇ የማርያም ሰምቶ ዝም አይልም፣ ሰምቶ ዝም አይልም፣ ሰምቶ ዝም አይልም እኛም ዝም አንልም። ለአባቶቻችን ፍትሕ ለላል መጣው ከእነርሱ ይልቅ ፍትሕ የሚያስፈልገን እኛ ስለሆነ እነርሱም የሥጋ ሞትን መርጠው አንዴ ለአምላካቸው ራሳቸውን አሳልፈው ሰጥተው እኛ የውድርናትን አለም ንቀው ሞተዋል። እኔና እናንተ ግን የእነዚህ አባቶች መኖር ነው እስከዚህ ድረስ ያኖረን እኔና እናንተን ግን በሰላም ወጥተን የምንገባው እነዚህ አባቶች በሚያቀርቡልን ምልጃና ጸሎት ነው። እኔና እናንተ ግን ዛሬ በአምላክ ፊት የሚጸልዩልንን አባቶች እያጣን ስለሆነ ፍትሕ ለራሳችን መጠየቅ አለ። ቆይ ግን ዓለም በቃኝ ብሎ ከዚህች ዓለም ተደብቆ በጫካ ውስጥ መኖር ኀጢአት ነው እንዴ? የዓለም ዝና የዓለም ጫጫታ ሳያሳስባቸው ሥጋቸውን ከአራዊት ጋር እያታገሉ በየዶር መኖር አይቻልም። ማን ምን ይሁን፣ ዛሬ በዓለም ላይ ምን ይፈጠር ሳያውቁ ለፈጠራቸው አምላክ ብቻ ተገዢ ሆኖ መኖር ተከለከለን። ሞት ለነዚህ አባቶች እኮ ሠርጋቸውን፣ ደስታቸውን፣ ለቅዱሳን ሞታቸው ረፍታቸው ስለሆነ እነርሱ ልክ እንደ ቅዱስ ጳውሎስ ልሄድ ከክርስቶስ ጋርም ልኖር እናፍቃለሁ ብለው እዚህ ዓለም ድካም እንዲያሳርፋቸው የሚለምኑ ናቸው። ይብላኝ እንጂ ለእኔና ለናንተ በጸሎታቸው ብዙ የተጠቀምን ምን እንደሚውጠን በሎገኔ በሃይማኖት ጨክን፣ ለእምነትህ ለምታመልከው አምላክ እስከ መጨረሻው ጥና። አባቶቼ እናንተስ ወደ እውነተኛው ቦታ ተጓዛችሁ፣ አደራ የእናንተን ምልጃ በብዙ የሚፈልጉ ልጆች አሏችሁና በጸሎታችሁ አስቡ። የዓለም ፈጣሪ ለዚች ምድር ሰላሟን እንዲሰጧት በአምላካችሁ ፊት ለምኑልን። የአባቶቻችን በረከታቸው፣ ረዴታቸው ለሁላችንም ይድረሰን፣ በረከታቸው ይድረሰን እያላችሁ ጻፉ። በዝቋላ ላይ በግፍ ለተገደሉ አባቶች ሁላችሁም ኮሜንት ላይ ፍትህ ለአባቶቻችን ፍትህ ለአባቶቻችን እያላችሁ ኮሜንት ላይ አስቀምጡልን ምን አደረጉ አባቶች በጫቃ በዱር በገደል አለምን ንቀው በተሰደዱ በዝቋላ ተራራ ላይ ያሉት እነዚያ ቁሩን ብርዱን ሁሉን ችለው ያሉ አባቶች በያመቱ የምትገሏቸው ምን አደረጉ ታላቁ መምህር የኔታ ይባቤ ያው ታስረዋል። የት እንደሄዱ አይታወቅም። አሁንም አባቶች እየተገደሉ ምን አደረገች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን? ምን አደረገቻችሁ? በእግዚአብሔር ፍትህ ለአባቶቻችን ፍትህ ለአባቶቻችን እያላችሁ ኮሜንቱን አጥለቅልቁት። ለምሳ እውነት ያ ኔትወርክ ሲዘረጋ መንግስት የት ነበረ? አንድ ብሔራዊ የደህንነት መረጃ ያለው መንግስት የት ነበረ? በዛም ላይ ምንም አይነት መግለጫ አልተሰጠ፣ ይቅርታ እንኳን አልተጠየቀ። ጠቅላይ ሚኒስትሩ ሌሎችም ሚኒስትሮች ቤተ ክርስቲያንና ምመኖቿ በዚህ መልኩ እንዲሰቃዩ ላይፈቅዱ ይችላሉ። አይፍቀዱ እንጂ የመጠበቅ ግዴታ የለባቸውም ወይ? የእነሱ ጥበቃ መላላት ባመጣው ችግር ቅርታ መጠየቅስ አልነበረባቸውም?

የምንሞትለት የምንሞትለት ሃይማኖት እንጂ ሃይማኖት እንጂ የምንሞትለት የምንሞትለት ዘር የለንም ዘር የለንም እንዳፈራ ሰይፍን እንዳፈራ እንዳፈራ ሰይፍን እንዳፈራ እንዳፈራ ሰይፍን እንዳፈራ እንዳፈራ ሰይፍን እንዳፈራ የጻን ቂርቆስ አምላክ እንዳፈራ ሰይፍን አለ ከኛ ጋራ እንዳፈራ ሰይፍን እንዳፈራ ማተብክና ደራ እንዳፈራ ማተብክና